አስደንጋጭ ዜና በድጋሚ ያፌት ናታንን አገተው። ናታን ከኤኒክ ፔስተሩ ጋር እየሄደ እያለ እናም ውስጥ ከኤኒክ ፔስተሩ ጋር ሲገባ ኤኒክ ፔስተሩም ደንግጠው ምን እያረክ ነው? ማን እንዴት መጣ ብለው ጠየቁት። ምን ነው ለም ጠየቁ ሲልም አዲስ ሰዎች ፊታቸውን ስላየው እየተከታተሉ እንደነበረ ስለማቅ ነው አለው። ኤኒክ ፔስተሩም ከዛም ናታንም እንደዛ ነው። እሺ አታስብ አለ ያፌት። ሰዎች ነበሩ። ሌላኛው አስደንጋጩ ዜና ከኤኒክ ፔስተሩ ጋር በተቀመጠበት ሰዓት፣ ደወለለት ያፌት ለናታን። በሰዓቱ የያፌት ስልክ አዲስ ነው። እናም ሲደወል አንሳው አለው። አዲስ ስልክ ነው አለ ናታን። ኤኒክ ፔስተሩም አንሳና ማን እንደሆነ ወቅ፣ ሲለውም ስልኩን ሲያነሳለት እሺ አቶ ናታን አለው። ስሜ አቶ ናታን አይደለውም ሲልም፣ ኦ ለአዲሱ ማንነትህ መቀየሩን ትችልበታለሁ እባክህ አለው። እሺ ምንድ ነው የምትፈልገው ሲለውም፣ የወሰድክብኝ መልስልኝ አለው። ኦ አቶ ያፌት ምንድን ነው የወሰድኩብህ አልገባኝም፣ ግልጽ አድርግልኝ አለ ናታንም። ከዛም ቀጠለና የወሰድካቸውን ሴቶች ሲለውም፣ ሴቶቹ እጅግ ተመችተውኛል። በፍጹም አልመልስልህም። በጣም ብልህና በጣም ደስ የሚሉ ናቸው። ከምነግርህ በላይ ብዙ ገቢ እያመጡልኝ ነው አለው። ከዛም ያፌትም ዛተበት። እመንኝ፣ የኔ የሆነ የኔ ነው፣ መቼም ቢሆን ቀምት አትቀርም ሲለውም፣ ይውልክ እኔ ናታን ሳይሆን ናኤፍ ነኝ ናኢፍን ለማናገር ደግሞ ለምትናገራቸው አማረኞች ተጠንቅቀህ መሆን አለበት። ካልሆነ ግን ስልኩን ልዘጋው እገደዳለሁ አለ ናታን። ያፌትም አይደል ሲለውም ስልኩን ዘጋ ናታን። ከዛ በወጣበት ቅጥፈት ናታንም ከኤኔክ ፔስተሩ ጋር ሲወጣ ያፌትም ከቤቱ ሲወጣ ናታንን እጅ ከፍንጅ ይዞ አገተው። በድጋሚ በጣም ያሳዝናል። እቅዳቸው ተሳካ ሲባል ሌላ አስደንጋጭ ዜና ነው የሚመጣው። ይህንን የሰሙት ተደውሎ ይህንን የሰሙት ቢኒና ዳግም የሚሆኑት ግራ ገባቸው። ዳግም የተደወለትለትን ስልክ አንስቶ የሚለው ግራ ሲገባው፣ ጽዮን ነበረች የደወለችለት። ከዛም ቢኒ ከዳግም ጆሮ ላይ ስልኩን ሲያነሳው የሰማውን ማመን አቃተው ስልኩን በቆሙ ጣለው ከዛም እየሮጠ ወደ ውጭ ወጣ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው ላይ ሰላማችሁ ይብዛልኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ ሀረግ ድራማ ከባለፈው የቀጠለ ቀጣይ ፓርት ይዘመተናል ማለት ነው እንግዲህ ናታንና ያፌት አሁንም ሌላ ችግር ላይ እየተገኙ ይገኛሉ ማለት ነው። ኤፍራታና ያፌት ያው ኤፍራታ አሟት ስለነበረ ያፌት ዛሬ ነይ፣ ወረቀት መፈረም አለብሽ፣ መሄድ አለብን አላት። እሷም ተጠራጠረችና ዛሬ ስራ ቦታ እንሄዳለን ሲላትም እንዴ ዛሬ እንኳ ይቅርብ፣ ሌላ ቀን አለችው። ለምን እንዴ አንቺ እኮ ነሽ ካልሰራን ብለሽ፣ የራሴ የሚሆን ነገር የቤዛን ውራጅ እየለበስኩ ነው ያደግኩት እያልሽ ነበር። ስለዚህ አሁን ያን ሁሉ እንድኖርሽ ይህን ነገር በርቀት እንዳስበው ያደረግሽኝም አንችነሽ አላት። ቢሆንም ዛሬ አሞኛል ሲላትም፣ በቃ መፈረም ያሉብሽን ወረቀቶች ማታ ይዤ መጥቼ ትፈርሚያለሽ አላት። የሚንፈርማ አለች እንግዲህ ወረቀቱን ከፈረመች ኢፍራታ እዛ ወንጀል ውስጥ ገብታለች ማለት ነው። ግን ወረቀቱንም ሳያስፈርማት ቁርሳቸውን እየበሉ ባጋጠመ ሰዓት ኢፍራታ እቃውን አንስታ ወደ ላይ እንደሄደች ናታን ጋር ደወለ ያፌት። እንግዲህ እኔን ማናገር አትችልምን ብሎ ስልኩን ሲዘጋበት ያፌት በጣም ተናደደ ሴቶችን መልስልኝ በማለት ነበር። ናታንም ሴቶቹ በጣም ብልህና በፍጥነት ቢዝነስ የሚያመጡ ስለሆኑ ተመችተውኛል፣ መቼም ቢሆን ሊመለሱልህ አይችልም አለው። በዚህ የተበሳጨው ያፌት ናታንን እግር በእግር ተከታትሎ ይዞ ድጋሜ አግቶ እያሰቃየው ይገኛል። ናታን አሁን ማን ይደርስለታል? ኤኒክ ፔስተሮ በእርግጥ እየተባበሩት ቢገኙም ለእለቱ ናታንን ከያፌት ማውጣት አይችሉም። ሌላኛው እንግዲህ ቤዛም ከጓደኛዋ ጋር ናውድጋ ወክ አድርጋ ወደ ቤት ስትመለስም፣ ያው ሉሊት በፍጥነት በቅናት እየተንጨረጨረች ትገኛለች። ቤዛ ፖሊስ ጋር ሄዳ ያመለከተችው ሂዊን ለመፈለግ ነበረ። ሂዊ ደግሞ እዛ ሴቶቹ ጋር እየተሰቃየች ና የታሰረላትን ሰዓት ከእጇ ላይ ሳታወጣ እያስታወሰች ደምንቧት አለቅሳለች። ኤፍራታ ሌላኛ ጉብዳ መጣባት። ያፌት ወጣ ሲል አጅሬው አቤል ዘው ብሎ ገባባት። ምንድነው ይሄ፣ ምን አይነት ነው ስትልም፣ ምን ነው እዚህ እንደምኖር ነግሬሽ የለ ስለዚህ፣ አላት ለአፌት ነግሬው አልተስማማም? እባክህ ያፌት ሳይመጣ ውጣ ከዚህ አለችው ረ የአጎቴ ሚስት የሚስት በፍጹም አልወጣም። ለያፌት ትደውላለሁ ስትለውም፣ ደውይ አንቺ እውጭ ሆነሽ ደውይ፣ እኔ ደግሞ እዚህ ቤት ውስጥ ሁኜ ለፖሊስ እደውላለሁ። ያን ጊዜ ማነው ተሸናፊ የሚለውን አብረን የምናየው ይሆናል አላት። ኤፍራታ የምትሆነው ግራ ገባ። አንተ ያምል

ኤፍራታ በንዴት ፖርሳውን አንስታ መሬት ላይ ፈጠረቀችው። ለጽዮን ደውላ ያማይረባኮ አቤል የሚባል መጣ አለቻት። ጽዮን ምን አለች? አወፂ መቶ በፖሊስ ምናምን እያለ ያስፈራራኛል አለች። ኤፉዬ እወክሽን ተረጋጊ። እዚያ ቢሆን እኮ እያንዳንዱ እርምጃውን ለእኛ ጥሩ ነው መከታተል ይቻላል አለች። አረሚውን አይጢን ለምጽ በጣም የሚያስጠላ ነገር ነው ብታይ አለቻት። ተረጋጊ ተረጋጊ አለቻት። በጣም በሚያሳዝን ሁኔታ ተናዳለች ኤፍራታ። ከዛ ጽዮንም ቆም ብላ ማሰብ ጀመረች ይህም ማይረባ አለች። ዳግም እንግዲህ ከጽዮን ጋር ተገናይተው ወይም ደግሞ በስልክ የሚያወሩትን ነገር ተጠራጠረ። ዳግም አቢኒ ተጠራጠረ። ዳግምን ጽዮን ደውላ ልጅቷን ሁሉንም ነገር አሳምነሃት በስርዓት ስራችን እንድታስከድ ንገራት አለችው። ከዛ በዛን ሰዓት ምን እያሰብክ ነው? ምን እያረክ ነው? ይህ ስልክ ደግሞ የማን ነው አለው ጽዮንና ዳግም የሚደዋወሉበት ስልክ እርገንዶ ስልክ ነው። ከዛም ሰልኬ እኮ እያለ ቀባጠረ ዳግም። ከዛም ከዛች ከጽዮን ጋር የምትባል ግንኙነትን ብታቆም ይሻላል እኔንም አንተንም እናትህንም ቤተሰብህን በሙሉ ነው ችግር ውስጥ የምከታው አለው። እንዳ ጎቴ እንዴት እንደዚህ ትላለህ? ጽሆን ነው እንደዚህ የምትናገራት አለው። ከዛም ተናግሬያለሁ እያስጠነቀቅኩ ነው አለው። እሱም መሻለ እንግዲህ፣ ናታን ምስኪን ዋዬ ጥላቱ በዛ፣ በጣም ያሳዝናል። አሁን ናታን በያፌት እጅ ገብቶ እየተሰቃየ ይገኛል። እስከ ዛሬ ያደረገው ቀላል ነው። አሁን ግን ናታን ያፌትን ይበልጥ ይጎዳዋል። አንደኛ የወሰድካቸውን ሴቶች አምጣ ይለዋል። የወሰዳቸው ሴቶች ደግሞ ናታን ሳይሆን የዳራ እናት ስለሆነች፣ ሌላኛው ደግሞ ኪሳራ ውስጥ የገባውን ቢዝነስ አምጣ ይለዋል ያሰቃየዋል። ናውድና ቤዛ እንግዲህ ፍቅር ውስጥ ባይገቡም ጓደኛ ናት እያሉ እየተገናኙ ይገኛሉ። ማለት ቤዛ ፍቅር ውስጥ አልገባችም እንጂ ናውዲ ተድሮም ጀምሮ ሳታቀ ያፈቅራታል። እናም ስፖርት ሰርታ እቤቷ ስትመጣ ሉሊት ሳሎን ጠብቃ ስፖርት በማለትም ጮኸችባት፣ ጥላት ወደ ላይ ወጣች ቤዛ። ከዛ ናውዲ በሩን ሲቆረቆር አረመጣው ማን ነው እያ ላይ ሉሊትም ሄዴ ቤዛ በሰዓቱ ከጽዮን ጋር ነበረ ጽዮንም እንደ ከፋ ታውቃለች። ሁሉም ሰው በቃ ከፍቶታል፣ በቃ ታናዷል። ቆይ ምን እየተካሄደ ነው አለች ቤዛ። ፈጣሪ ሆይ ሁሉንም ሰላም አድርገው አለች። እጽዮን ጋር ሄዳ ጽዬ ምንነሽ ነው አላለቻትም፣ ዝም ብላ ቁጭ አለች። ጽዮንም ቤዝ እስካሁን ተቀይመሽኛል አለቻት። አረ በፍጹም እኔ አልተቀይምኩሽም ጽዬ አለቻት። የምርሽን ነው አለች አዎ አንቺ ግን ምንንሽ ነው የከፋሽ? በእኔ አይንሽን እንዳላሽ ብሎኛል። ሁሉም ነገር ከአቅሜ በላይ ሆኗል አለቻት። የሆነ መላለም ብላ መላ ዘየደችላት። በዛ አጋጣሚ ናውዲ የውጭን በር ሲቆረቆር፣ ልውሌት እየተንሻፈፈይ ሩጣ ቆይ ማን ነው ቀስ በሉ እያለች ከፈተችለት። ከዛም አካሃዷ የለለነውና እየሮጠች መታ ቁጭ አለች። ናውዲም ዝም ብሎ ማየት ጀመረ። ውልክ ቤዛን አፍቅራት አለ አይደል አለችው። አረ ኖርማን፣ ጓደኛዬ ናት። የምን ፍቅር አላት። ቤዛ ናታንን በጣም ነው የምትወደው። ለናታን ምንም ነገር ማድረግ ትችላለች። ምንም ወደቀ ምንም ናቱ ይህ ድረስ እያለች የናታን ስም ሺ ጊዜ ስትጠራ ነው የምውለው። ስለዚህ ቤዛ እንደምታየት ታስመስላለች እንጂ ጥሩ ሰው አይደለችም፣ እንዳትጎዳ አለችው ለማያቆሰው የቤተሰቡን ነውር እንደዚህ ማውራት ተገቢ ነው? አላት እኔ በኋላ እንዳታለቃቀስ እየነገርኩ ነው። ወንድ ልጅ ሲጎዳ ሲያለቅስ ማየት አልፈልግም። ስለዚህ ተጠንቀቅ አለችው። ከዛም ደግሞ የማውቀውን ነገር ነው የነገር ምንም ልዩነት የለውም። አላት ማለት አለችው። አዎ ሴላትም ግን እንደዚህ አሳፋሪ ነገር ስለ ቤተሰቡ ማውራት ተገቢ አይደለም አላትን አውድ ከዛ እሷም በጣም እየተናደደች መቀጠል ጀመረች። አይገርምም ቤዛ፣ አሁን ወደ ታች ስትመጣ ናውድን፣ አሁን ትመጣልሃለች አለችው። ቤዛ ሎሊትን አስፈራርታና አስጠንቅቃ ስታበቃ ጓደኛ አይደለን አንድ ቀንም አሞሻል አላልሽኝም አለቻት። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮ እስከመጨረሻው ተከቶ